ዛሬም አማራ አካባቢ ላይ በተፈጠረው ችግር ምክንያት ማሰቃየቱ ሊበቃ ይገባዋል። ከሞቱ አሟሟቱ ነገር አለ። ሰው ከሞተ በኋላ ሬስ አለ። እኛ ኮ ለምን ሞቶ ይቻላል? መሞቷ ያለ ነገር ነው። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላመ ክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን በድጋሚ በሰበር መረጃ ተመልሼ መጥቻለሁ። እውነት በጣም ያሳዝናል። እያየ ነው ያለነው ነገር እውነት በጣም ያንገሸግሻል፣ ያማል። እውነት ላችኋለሁ፣ ፎቶን አይቼ እውነት ላችኋለሁ፣ በጣም ተረብሼ ነው የዋልኩት። ጨክናችሁ ማየት የምትፈልጉ እናያለን፣ አቅሙ አለን የምትሉ እውነት በጣም እጅግ የሚያሳዝን ነገር ነው። የጠለጠፈበትን ፔጅ እነግራችኋለሁ፣ መጨረሻ ላይ የሚጠቁማችሁ ይሆናል። ይህን ነገር እናያለን ግን ባታዩ ተነግራችኋለሁ። እኔም በማየት እውነት በጣም ተረብሼ ነው የዋልኩት። እግዚአብሔርን ይህም ቪዲዮ ራሱ እነሱ በግድ ነው እየሰራት ያለውትና፣ በጣም ያሳዝናል። በጣም ያሳዝናል ይሄማል። በዚህ ጉዳይ ብፁዕ አባታችን ብፁዕ አቡነ አብርሃም ይበቃል፣ ሰላም ለኢትዮጵያ ሲሉ ያስተላለፉት መልእክት አለ። እየተደረገ ያለውን ነገር አውግዘዋል። የማስደምጣቸው ይሆናል። ለዚህ ወቅታዊ ጉዳይ ይመጥነናል ያልኩትን የሰበሰብኳቸው መረጃዎች አስደምጣቸዋለሁ። ብቻ ከቻለን ሁላችሁም በየእምነታችን እንጸልይ ማለት ወዳለሁ፣ እናልቅስ። አሁን ላይ ማለት ነው አሁን ላይ የምንዋጋው ውጊያ ማለት ነው። ፋኖም ሆነ የሚዋጋው እኛም ሆነ የምንዋጋው ውጊያ ወሰን የለውም፣ ድንበር የለውም ምንም። ፋኖ እስከ የት ድረስ ነው ድንበሩ? የቱጋ ነው? የነሱ ኢትዮጵያ እኛ የቱጋ ነው? ማንጋ ነው የምንዋጋው? ዋጋው የቱጋ ናት እኛ ኢትዮጵያ? አሁን እኮ ምንም በቃ ወሰን ሌለው ውጊያ ነው። ተዋጋናል ነው በቃ። እስከ እንደ ድሮ ነው በቃ በፊት እንዴት ነበር? በሰመኑ ጊዜ እንዴት ነበር? በሰመኑ በተፈጠረው ጊዜ እኛና ፋኖ እንዴት ነበር? አንዲት ኮሾሮ አንዲት ፍሬ ኮሾሮ ኮሎ ለት ስንበላ ነበር። አንተ ከነቲ ቢስ እነ ካንተ ለቢስ ብዬ ስንከፋፈል ነበር። አሁን ያ ፍቅር የት ሄደ? እስኪ ወደ ድሮ ፍቅራችን እንመለስ። በቃ ይብቃል። በቃ አመት ሙሉ ተዋጋን፣ ምንም ነገር የለም። አመት ሙሉ አመት አመት ሙሉ ተዋጋን። በቃ ያለው መሞት እልቀት ነው። በቃ እነሱም ይገላሉ እኛም እንገላለን። ርችት አይደለም መተኮስ ያለው። የነሱ ጥይትም ይገልናል፣ ያቆስልናል። የኛ ጥይትም ይገላቸዋል፣ ያቆስላቸዋል። ምንም በቃ አመት ሙሉ ተዋጋን። አመት ውስጥ ለውጥ አላመጣንም ማለት፣ በቃ እንደ ድሮ ሆነን እንኖር። እስኪ እንስራ፣ ሀገራችንን እናልማ። እንዴ አመት ሙሉ ተዋግተን ለውጥ ያላመጣ ነው ከዚህ በኋላ ምን ልናመጣ ብለን ነው የምንዋጋው? በቃ እናንተም አቁሙ፣ እኛም እንተው፣ እንደ ድሮ እንሁን። እንዴ አረ ይበቀናል፣ እውነት ከምር ይበቃል። እስኪት እስኪት ድረስ እንዋጋ እስኪ ድንበር፣ ወይ ድንበር ንገሩን። ኢትዮጵያን እስከዚህ ድረስ ተዋግተናል ብለን የምናሸንፍበት እናንተም እስከዚህ ድረስ ተዋግተን ነው የምና ጋይስ እንደሰማችሁት ነው። ወንድማችንን እንግዲህ ያለው ነገር ግዴታ እጅግ አስፈላጊ የሆነ ነገር ነው ብዬ ነው የማስበው፣ እንደ አንድ ኢትዮጵያዊ ማለት ነው። ኢትዮጵያን የሚያሻግራት ሰላም እስከሆነ ድረስ ማለት ነው። አንድ ቪዲዮ ላሳያችሁ እና ሁለት ልጆች ተክዘው ቪዲዮ እየሰሩ ነው ያሉት ከዚሁ ከሰራዊቱ አባል ወንድሞቻችን የሆኑ ማለት ነው እና ያቸውን አለመለስ ማንም አይልም። ምን ሆኖ ተከፋ ማንም አይልህ፣ ምን ሆኖ ሆድ ባሰው መሳቅ ስትጀምር ግን ህኝቶ አያድርም ሰው። ጋይስ ሾርት ቪዲዮ እንደምታዩት እንግዲህ ያው ድርጊቱን ያዩ ናቸው። እንደዚህ ተከዘው እያለቀሱ እያነቡ የሚገኙት ማለት ነው። በእውነት በጣም ያም ማለት ነው። ውጊያ ላይ መሞት አለ። ነገር ግን በዚህ ልክ አስክሪን ላይ እንደዚህ አይነት ነገር ሲደረግ፣ ቴሌግራም ላይ በኋላ መጨረሻ ይጠቁማቸዋለሁ፣ ገብታችሁ ታዩታላችሁ። አቅም ያላችሁ ግን በአታዩት ምክራችኋለሁ። ነገር ግን እያዩ ያሉት ማንም አደረገው ማን እንደዚህ ያለ ጽሁፍ ነገር ፖስት እያደረጉ ነው ያሉት፣ እና እውነት በጣም የሚያም ነገር ነው። እግዚአብሔር እኔ ማርያምን ነው ማለቴ። በጣም ብዙ ጦርነት አድርገናል እኮ ለዛውም ማለት ነው ከነጭ ጋር ነው የተዋጋ፣ ነው ባይዘ እኔ እንደዚህ ስር ምናም ቤተሰብ አልሞተ ቢሁኝ ምናምን አይደለም። ግን ላይ ከሞቱ ማለት ነው ከሞቱ አሟሟቱ የሚባል ነገር አለ። ሰው ከሞተ በኋላ ሬሳ ነው ባይዘ። ምን አሁን በሴት ልጅ ይህን ያለ ጭካኔ ማለት እንዴት ነው ግን ማለት የሚቻላችሁ አሮ ነው። እኔ እኮ ሰው ነው። ግን በጣም ብዙ ውጊያ እኮ ተደርጓል፣ ለዛውም ከነጭ ጋር ከወራሪ ጋር የምኒልክ አሸናፊነቱ ምኑ ላይ ነው? ለምሳሌ ቢያንስ ይህ እኮ የሀገር ውስጥ ጦርነት ነው፣ ጊዜ ነው አለ እንደዚህ ያደረገ ሰው ባመነበት። ሙቷል ሬሳ ሬሳ እኮ ነው። ሬሳ ላይ ይህን ያል ሰው ይጨክናል? ለዛውም በሴት ልጅ ነጭን እኮ አባቶቻችን ይዘው ቁስሉን አጥበው እኮ የምኒልክ አሸናፊነቱ ምኑ ላይ ነው? ጣሊያን ቪቫ ብሎ ለምኒልክ መዘመሩ ምኑ ላይ ነው? የማረከውን ጀነራል መልሶ ስለላካ አይደለም ከነ ይሆቱ ቁስሉን አጥቦ አድኖ። አንተ እዚህ ደረጃ ደርሰናል። እኔ ማለት ልክ ቤተሰብ እኮ ሞቶብኛል፣ ለምሳሌ ማለት ነው የዛ የጦርነቱ አካል ስለሆነ ማለት ነው ግን ላይ ሰው ከሞተ ሞተ ነው። ኦልሬዲ በቃ ሬሳ ነው። በቃ ከቻልክ ማለት ነው ሰው ከወንክ አፈርታ ለብሰዋል አሮ ነው። ምን አለ እዚህ ጊዜ ላይ ባልኖር፣ በእናት በዚህች ልጅ ሞት ማለት ነው። አንዳንድ አንድ ጥንባታም ግማታም ስታሾፍባት ነበር። እናቷ ህት ያላቸው አሁን በዚህ ሞት በዚህ አሟሟቷ የሚሸፍ ነገር ነው። ግን እኛ እኮ ለምን ሞተች አላልነው። መሞቷ ያለ ነገር ነው? ታጋይ ናት። ታጋይ ከቤቱ ሲወጣ አሸንፋለሁ ወይም እሸነፋለሁ ብሎ ነው። ይሄን አምኖበት የተነሳው ነው። ለምን ሞተች ሳይሆን ከሞታች በኋላ ጡት መቆረጡ መግፈፉ ለምን አስፈለገ ነው ያሉኛ። እንዴት በዚህ ጭካኔ ይሄን ልታረጉ ቻላችሁ? በእናት ጡት አድጋችሁ እናት አጥብታችሁ እንዴት ይሄን ጭካኔ ልታደርጉባ ቻላችሁ ነው ያሉ። እናንተን ፋኖ ማርኮ አብልቶ አጠጥቶ አሳፍሮ ወደ ሀገር አይደለም ይልክህ እንኳን በጥይት ይቅርና በጥፊ እንኳን ይመታሃል? አይመታህም። ተንከባክቦ ነው አብልቶ አጠጥቶ አሳፍሮ የሚልክህ ማለት ነው። አንተ ግን በጭካኔ የጠባኸውን ጡት ነው የቆረጥከው። የጠባኸውን ጡት ማለት ነው። አልወለደችህም፣ ግን እንደወለደችህ አስብ። የጠባኸውን እናት ያጠቧችህን ጡት ጠብተህ ያደከውን ጡት ነው ቆርጠህ ይጣልከው በቢላ ከዚህ በኋላ ግን ለእናንተ ምረት አይደረግላችሁም መቼም ቢሆን ለሰራችሁት የእናትክን ጡት ለቆረጥከው ስራ ዋጋ ይሰጠሃል ይህን ጠብቅ እስካሁን ስናዝንላችሁ ነበር ለእናንተ ማለት ነው አሁን ግን ጭካኔ በተሞላ አይምሮህ ማለት ነው የእናት ክንጡት ቆርጠሃል። ምሕረት አይደረግልህም። በዚህ እውነት ያልተሰማው አማራ ካለ ግን አማራ አይደለም፣ የሱ ተገዥና የሱ መጸዳጃ ነህ። ከዚህ በኋላ ማለት ነው ነገም የኛ ተራ ነው። ነገም ማለት ነው ይሄን አስቡ። ዛሬም አማራ አካባቢ ላይ በተፈጠረው ችግር ምክንያት ስም እየሰጡ ማሰቃየቱ ሊበቃ ይገባዋል። ሰው መወንጀል ያለበት ሰው መታሰር ያለበት ሰው መጠየቅ ያለበት የሞት ፍርድም የሚያስፈርድ ከሆነ ጥፋቱ ታይቶ ተመርምሮ እንጂ ሳይህ፣ አላመርከኝም፣ ታሰጋለህ፣ ከየት መጣህ እያሉ የጠላት ምስክርን እየተቀበሉ በጥርጣሬና በስጋት ሁሉንም ማጎርና ለስቃይ ለፈተና ማጋለጥ ምን አይነት የሀገር ፍቅር ሊኖረው ነው ያ ሰው? ምን አይነት የሀገር ስሜት ሊኖረው ነው ያ ሰው? ሀገሬ እንዲል ሰው ነፃነቱን መጎናፀፍ አለበት። ነፃነቱን ማግኘት አለበት። በኃጢአቱ ሊወቀስ፣ በኃጢአቱ ሊከሰስ፣ በኃጢአቱ ሊወነጀል ይገባዋል፣ ወንጀል እስከፈጸመ ድረስ። ግን እንዲሁ ዝም ብሎ በግል ጥላቻ በሚጠቁሙት ሰዎች ሁሉ የሚደረገው ድርጊትም እንዲቆም ቦ ተደማምጦ፣ የኔ ብሎ በቋንቋ በክልል በጎጥ በመለያየት ሳይሆን ኢትዮጵያዊ የሆነ ሁሉ የኔ ብሎ ስጋትም ካለ ደግሞ እንደ ስጋት የሚያያዙ ቢኖሩ በክብር ይዞ አስተምሮ ሳይንገላቱ ፈተና ሳይደርስባቸው የተሳሳተ አመለካከት የተሳሳተ ዓላማ ያነገቡ ካሉ ተሳስታችኋል ይባላል እንጂ መከራ ቅመስ ማለቱ ተገቢ አይደለም። አይናችን እያየ ዝም ማለት አንችልም።

ጵስሎ ዘስቶ ናልያው ድንጋይን ወደ ላይ ተወረውሮ ወዴት ይሄዳል? ልጆች የምድር ጉዳይ ሰለሞን ብሎናል። ደጉ ተመልካች አዲስ ነገር የለም ከፀሐይ በታች ከዚህ ከምታባሳ ፀሐይ በታች አዲስ ነገር እንዳትደነቁ፣ አትደነቁ። እዩ ሁኔታ

መንገዱም ቢፈልግ ቢወጣ ቢወርድ ቢወጣ ቢወርድ አጣ። አዎ ምን አለ አንድ ቀን ደቡ ይሆንልኝ ያለና መጣና ሄዋን ፊት ከዚህ ከፀሐይ ሺህ ጊዜ ታበራለች። አዳምና ሄዋን ቀና ብሎ የሚያያቸው ይህ ከሀያ ሁለቱ ፍጥረታት አዳምና ሄዋንን የሚያይል የምድር ፀማይ ንጉሥ እንደምን አደርሽ ስላት እ አለችና ምን አለች? ዘ ሳቅ ስትል ገባ፣ በሆዷ ገባ አለና ምን ሆነ? ራቁቷን አየች። በፊት አታውቅም። እኛን ማስተማር ሲፈልግ ልክ እንደ ትላንቱ በመንገዳችን ላይ አዳራሽ ሳይኖር ጉባኤ ሳይዘረጋ የህይወት ስንቅ የሆነ ትምህርት በአባታችን እግዚአብሔር አስተምሮናል። ጥቅምት 16 በሙታንሳ ማር ቅዱስ ሚካኤል አንድነት የሚገኙ እናትና አባቶች ገዳማውያን ለናንተ ጉባኤ አዘጋጅተውላችኋል። ጥቅምት 16 የመግቢያው ዋጋ 100 ብር ነው። በእለቱ ታላላቅ መምህራና ዘማሪያን የሚገኙ ይሆናል። እንዲሁም በእናቶችና በአባቶች በእናንተ ድጋፍ ያመረቷቸውን የገዳሙ ምርቶች ለእናንተ የሚቀርቡ ይሆናል። በእለቱ እንድትገኙ መልእክቴን

ስድስቱ ቃላት ኦሪትን ወንጌልን ፈጽመናል እና ታዲያ መግቢያችን የት የት ነው? መግቢያ ጋ እሳት ሊሉ ደግሞ ይሄ እኛ የምናነደው አይደለም። መሬት አትችለውም፣ እቺ መሬት እቺ አትችለውም። ልጅ ቀልድ ጫወታ አያስፈልግ ብትችል ስጥ። ባትችል እችን ጸሎት በልተ ደግሞ ስትነሣ አቤቱ የነፍሴና ሥጋ የፈጣሪ ግዜን ኢየሱስ ክርስቶስ ይህን ሰጠህኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትቢትና ለኀጢአት መሥሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማግኛ ይሁንልኝ። ሥጋዬ በተጋር ተሞልቶ ፈጣሪዬን አንተን እንዳረሰ አይነ ልቦዬን አብራብኝ። ይችል በልተ ከተነሳ ይሄ ገና ከመግቡ ከመቅረቡ ፈጥ ብሎ ያንን በፊት ጸልየ። እሺ አቤት ጌታዬ አቤት ጊዜው ብላችን ጸልዩ

መስማት እያለብን ሁላችንም ወደ እግዚአብሔር መጸለይ እያለብን እንደዚህ ያለውን ነገር ደግሞ ስንሰማ ዝም ማለት የለብንም። ሰውነን ሰብአዊነት ሊሰማን ይገባል። እህት ወንድሞቻችን በእነዚህ አይነት መልኩ ሲሰቃዩ ያየን ዝም ማለት የለብንም ብዬ አስባለሁኝ። ቪዲዮውን ማየት የምትፈልጉ እውነት ላቸዋለሁ፣ አታዩት መክራቸዋለሁ። ነገር ግን ቴሌግራም ላይ ዘመድኩን ቴሌግራም ላይ ገብታችሁ ማየት ትችላላችሁ። ጠቁማቸዋለሁ፣ ሁላችሁም እዚያ ጋር ሰርች አድርጋችሁ ማየት ትችላላችሁ። ግን ማየት የምትችሉ ጭካኔ ወደ ካላችሁ ማለት ነው። አታዩት ይሻላል። እኔ እውነት ላቸዋለሁ በጣም እያለቀስኩ እያነበውን ያየሁትና ቪዲዮውን ከቻላችሁ በአታዩት መልካም ነው ብዬ አስባለሁ። አይ እና ያለን ካላችሁ ግን ገብታችሁ ይዩት።